አንድ መጥፎ ልምድ አለ እንትን ላይ ረመዳን ላይ ረመዳን ሲገባ በደፍ ወደ መስጊዱ ወደ ዒባዳ እንመጣና ረመዳኑ የተጋመሰ ሲሄድ የመሸሽ ነገር ነው። አሸላው አር ሲሆን አላህ የጠበቀው እንጂ የመውጣት ተራዊሁንም የመቀነስ አይነት መጥፎ ልምዶች አሉና እነዚህ መጥፎ ልምዶች ማስወገድ አለ ሁሌም እየቀነስ መሄድ የለብንም እና